እሺ ውድና የተከበራችሁ ተማሪዎች እንደምን ቆያችሁ። ሶ ዛሬ ትልቅ የሆነ ሂንት ልሰጣችሁ ነው የመጣሁት። እንደ ሌላ ጊዜ ቱቶሪያል ወይም ኤግዛሞች ለመስራት አይደለም። ከዚህ በኋላ ኤግዛሞች ቶሎ ቶሎ እያለ ለመስራት እንሞክራለን። ነገር ግን የእናንተ ተነሳሽነት እጅግ በጣም ያስፈልጋል። ቢከዚ ሰው የሆነ ነገር እናንተን የሚያነሳሳችሁ ነገር ሲኖር ያ ነገር የማድረግ ጉጉት ፍላጎት ይጨምራል። ሰው ከእናንተ የሚጠበቅ ነገር በዋናነት የምንፈልገው ከእናንተ ገንዘብ ቁሳቁስ አይደለም። ሰብስክራይብ አድርጋችሁ ለተማሪዎች እንዳደረስላችሁ ነው። ሞር ሰብስክራይበር አለ ማለት ለብዙ ተማሪ የመዳረስ እድሉ አንድ ትልቅ ነገር ነው። ሁለተኛ፣ ኮሜንት የምትጽፉት ኮሜንት፣ አስተያየት፣ የሚሰራላቸው የሚከብዳችሁ ኤግዛሞች ወይም ደግሞ ፍሬሽ መንኮች ከምትማሩት የሚከብዳችሁ ፓርትስ እኔ ከሽኒ ካናስክ የትኛውም ጥያቄ መጠየቅ ትችላላችሁ። ነገር ግን በዋናነት ዛሬ ወደ እናንተ ይዤ የመጣሁት ምናልባት ከዚህ በፊት የሰራሁት የኔ ውጤት ነው። ይህንን ውጤት ያየታችሁ አንደኛ ትልቅ ሂንት ታገኛላችሁ ብዬ ከኔ ተስፋ አደርጋለሁ። ሁለተኛ ደግሞ ብዙ ነገር ትማሩበት አላችሁ። እንዴት ማንበብ እንዳለባችሁ፣ እንዴት ማጥናት አለባችሁ፣ ኤግዛም እንዴት ነው ልሰሩት የምትችሉት የሚለው በዋናው ኮንሰፕት በደንብ እሰጣችኋለሁ። ምናልባት ዩቲዩብ ላይ የተለያዩ ምክሮች ሊሰሙ ትችላላችሁ። እነዛ ምክሮች ግን ብዙ ምክሮች ከራሳቸው ተነሳሽነት አንጻር ሊሆን ይችላል። ሰዎች የሚመክሯችሁ የግቢን ሲቹዌሽን ያማከለ ምክር ላይ ሊሰጧችሁ ይችላል። ሶ ግቢን በደንብ ስለማውቀው እና ስላለፍኩበት በደንብ ለማስረዳት እሞክራለሁ። ግቢ ላይ እንዴት ነው ውጤት መስራት የሚቻለው፣ በምን አይነት መንገድ ብናጠና ነው ሰክሰስፉል መሆን የምንችለው የሚለው በዚች አጭር ቪዲዮ ላይ በደንብ ክሊር አደርግላችኋለሁ ማለት ነው። ሶ ከመጀመራችን በፊት ሰብስክራይብ ያላደረጋችሁ ተማሪዎች ምንም የሚቀንስባችሁ ነገር የለም፣ ሰብስክራይብ አድርጉ። ኮምፒውተር ላይ የምታዩ ላብ ላይ ገብታችሁ የምታዩ ተማሪዎችም ኢሜይል ብቻ መክፈት ነው ከእናንተ የሚጠበቀው። ሰብስክራይብ አድርጉና ቪዲዮን ማየት ጀምሩ። ሶ እርግጠኛ ነኝ፣ ለእኔ ምናልባት ሊመስላችሁ ይችላል ገንዘብ ምናምን ይሰራበታል ብላችሁ ኤክስፔክት ልታደርጉ ትችላላችሁ። ነገር ግን እንደዛ አይደለም። የኢትዮጵያ ተማሪን መጥቀም ስለምፈልግ ዋነኛው ዓላማ ያንን ስለሆነ ነው። ዋናው ጎልም ያችን ስለሆነች በአጭር ጊዜ አሳካዋለሁ ብዬ ተስፋ እናሳካዋለን ብዬ ተስፋ አደርጋለሁ። ዊዝን ሾር ፔሪድ ኦፍ ታይም ኢት ዊል ቤ ናይስ አሪፍ እንደሚሆን ተስፋ አደርጋለሁ በዚች አጭር ቀናቶች ወይም ደግሞ አመታቶች ውስጥ አሪፍ ለውጥ ወይም ደግሞ አሪፍ ነገር ይዤ እመጣለሁ ብዬ ተስፋ አደርጋለሁ። ለፍሬሽማን ተማሪዎች ማለት ነው። ይህ የምትመለከቱት ውጤት ነው። ግቢ ስትገቡ እርግጠኛ ነኝ ብዙ ተማሪዎች ምን ብሏችኋል፣ ክሪቲካል ቲንኪንግ ወይም ደግሞ ሎጂክ የሚባለው ኮርስ እጅግ በጣም ከባድ እንደሆነ እና ኤ ፕላስ ወይም ኤ መስራት እንደማይቻል ብዙ ተማሪዎች ሰምታችኋል። ሶ ፍሬሽማን ኮርስም ይከብዳል ተብሎ የሚታስበው ይህንን መጽሐፍ ወይም ትምህርት ነው ማለት ነው። ነገር ግን እዚህ ጋር በጣም የሚገርመው ነገር ለእኔ ከሁሉም ቀላሉ ሰብጀክት ማቴማቲክስ ነበር። ናቹራል ተማሪ ነበር። ማቴማቲክስ በጣም ለእኔ ቀላሉ ሰብጀክት ነበር። ግን እንደ አለመታደል ሆኖ ቢፕላስ ሆነብኝ። በህመም ምክንያት ታምሜ ሚድ ወረደብኝ። ፋይናል ሰርቼ ነው ለዚህም የበቃሁት። ካለመቅረት ብዬ ምናልባት ግቢ ላይ እንድትጠነቀቁት የምፈልገው በዛው አንድ ኤግዛም አመለጣችሁ ማለት ያ ትምህርት እርግጠኛ ነኝ ከኤፍ ኤፍ እንጂ ሌላ ግሬድ ሊሰጧቸው አይችልም። ግቢ ላይ ያሉ መምህራኖች ታውቃላቸው እጅግ በጣም ጨካኞች ናቸው ናቸው ኤሌመንታሪ እንደነበሩ መምህራኖች እንዳታያቸው፣ እጅግ በጣም ደባሪ የሆኑ መምህራኖች አሉ። ኢቨን ለግቢ ይመጥናሉ የማይባሉ መምህራኖች እናንተን ያስተምራሉ። መቶ በመቶ የሚባል መልኩ ታች ላይ የነበሩ መምህራኖች እነሱን የሚሻሉበት አጋጣሚ ይኖራል ማለት ነው። ሰው ጥንቃቄ እንድታደርጉ የምፈልገው አሟቸው ሊሆን ይችላል፣ ብዙ ምክንያት ሰብስባችሁ ላይቀበላቸው ይችላል። ያንን ሰብጀክት ድገሙት። ምናልባት ያ ማለት ኤፍ ተሰጣችሁ ወይም ደግሞ ሰብጀክት ዲስኳሊፋይ ተደረጋችሁ ማለት ግቢ ላይ ትወገዳላችሁ ማለት አይደለም። ያንን ታልፉ እና የሆነ ታይም ላይ ከሆነ ተማሪዎች ታች ላይ ካሉ ተማሪዎች ያንን ትምህርት ትሸፍኑታላችሁ እንጂ እናንተ የሚያጨናንቅ ነገር ያን ያክል ከትግቡ የሚያስወጣችሁ ነገር ነው ማለት አይደለም። ያንን ጥንቃቄ እንድታደርጉ ነው። ሶ እንዳለመታደል ሆኖ ማቴማቲክስ ለእኔ እጅግ በጣም ቀላሉ እና ሲምፕሉ ትምህርት ነበር። ኢንተራንስም አሪፍ የሰራሁት ውጤት ማቴማቲክስ ነበር። ነገር ግን እንዲያው ምንም ማድረግ አይቻልም። ሰባ ዘጠኝ አካባቢ መጥቶ ቢፕላስ ሆነብኝ። ግቢ ላይም ፖይንት 0 መምህራኖች ላይ ጨምሩላችሁ ለፖይንት ፋይፍ እጅግ በጣም መጨነቅ ይኖርባቸዋል። በዋነኝነት የመመቅራችሁ ያንን ነው። 0.5 ምን አላት አንድ ማርክ ምን አላት የምትሉ ተማሪዎች በጣም ትጎዳላችሁ ውጤታችሁ ሙሉ ለሙሉ ሊያበለሻሽባችሁ ላይ ይችላል ማለት ነው ሶ የምትመርጡት ፊልድ ላይ ትልቅ ኔጋቲቭ ኢምፓክት እናንተ ላይ ሊያስቀምጥ ይችላል 0.5 ብቻ የወደፊት ዴስቲኔሽናችሁን ሊወስን ይችላል ማለት ነው ያው ከፈጣሪ ጋር ሆኖ እያለ ማለት ነው ሶ እስቲ ስለ ክሪቲካል ቲንኪንግ እናውራ ክሪቲካል ቲንኪንግ በእውነት ለመና እውነቱን ለመናገር እጅግ በጣም ቀላል ማራኪ ደስ የሚል ትምህርት ነው። ትንሽ ይከብዳል ተብሎ የሚታሰቡ ቻፕተር ፋይ ፋላሲ ነው። ምናልባት ለ22 ስለሚከፈል እነዛን ሁሉ ሸምድዶ ምናምን የሚለው ነገር ወደ ጭንቅላታችሁ ሊመጣ ይችላል። ነገር ግን እንደዛ አይደለም። አሁኑን እንድታውቁት የምፈልገው እነዛ 22ቱን እኔ በደንብ አስተምሬያለሁ። ምናልባት አንዳንድ ፓርቶች ላታገኟቸው ትችላላችሁ። ዩቲዩብ ላይ ፕራይቬት የተደረጉ ቪዲዮዎች አሉ። እነዛ ቪዲዮዎች 150 ብር ወይም ደግሞ ሁለት መቶ ብር ብቻ በመመዝገብ ዩቲዩብ፣ ቴሌግራም ላይ ታገኛላችሁ እነዛ ቪዲዮዎችን። በተመሳሳይ የተለያዩ ኤግዛም ጥያቄዎችም ቴሌግራም ላይም ዩቲዩብ ላይ ታገኛላቸው። በዚሁ አጋጣሚ ምናልባት መመዝገብ የምትፈልጉ ምናልባት ገንዘብ የሌላቸው ተማሪዎች እኔ እረዳችኋለሁ። ችግር የለውም። ነገር ግን እያላቸው የለንም ማለት ቢግ ሼም፣ ትልቅ ሼም ስለሆነ ምንም መቶ ሀምሳ ብር ማለት ያን ያክል አይደለም። ሰው የግቢ ተማሪ ስለምንረዳ ነው እንጂ ያ ብቁ አለበቂ አልነበረም ለኛ። ምናልባት የተወሰነ ፒዲኤፍ አቅርበውላቸው አምሳ ብር መቶ ብር ሁለት መቶ ብር የሚቀበሏቸው ሊኖሩ ሁላ ስለሚችሉ ማለት ነው። በጣም የተደከማባቸው ቪዲዮዎች አሉ። እነሱ ፕራይቬት ተደርገዋል። ሶ ክሪቲካል ቲንኪንግ እንደምትመለከቱ ኤ ፕላስ ነው። አይ ቲንክ ያመጣሁት 97 ይመስለኛል። ፋይናል 48 ነበር ከዛ በኋላ አይቲንክ ሚድ ላይ ነው መሰለኝ ከ3029 ያገኘው ሌላ አሳይመት ነበር ከ2020 ነበር፣ ወደ 97 አካባቢ ነበር አይቲንክ ያመጣሁት። ሶ እጅግ በጣም ያው ከዘጠና እስከ መቶ ያለው ኤ ፕላስ ስለሆነ ማለት ነው። ተመልከቱ ያው እኔ ግልጹ ነው፣ ሪያሊቲውን ነው የምነግራቸው። እጅግ በጣም ቀላል ኮርስ ደስ የሚል ኮርስ ኮንሰፕቹዋል የሆነ ኮርስ ስትማሩት የሚጣፍጥ ሰብጀክት፣ ክሪቲካል ቲንኪንግ ሎጂክ የሚባለው ኮርስ ነው። አሁኑኑ ግቢ እንደገባችሁ ምናልባት ወደፊት ከእናንተ በፊት ወይም ማለትም እናንተን ቅድማዎች የነበሩ ባቾች ይህ ሰብጀክት ይከብዳል ብለው ነው በእርግጠኝነት ከሌሎች ሰብጀክቶች አንጻር የሚነግራችሁ። ነገር ግን ቱቢ ኦነስት እውነቱን ለመናገር እጅግ በጣም ቀላሉ ግቢ ላይ ኮርስ ይቺ ኮርስ ናት። ሌላው ጂኦግራፊ ነው። ጂኦግራፊ እንደምታውቁት ናቹራልም ሶሻል ክላስም አለ። አንዳንድ ግቢዎች ላይ ፍርስ ሴሚስተር ቢሰጥም ብዙ ግቢዎች ላይ ፈርስ ሴሚስተር ቢሰጥም፣ አንዳንድ ግቢዎች ደግሞ ሰከንድ ሴሚስተር ነው የሚሰጠው። ይህንንም ኮርስ እጅግ በጣም ቀላል የሆነ ምናልባት ከአስራ አንድ አስራ ሁለት እኛ እያላችሁ ሶሻል ከነበራችሁ ተማሪዎች ውስጥ ናቹራል ያላችሁ ተማሪዎች ምናልባት ለእናንተ አንዳንድ ነገራቶች አዲስ ሊሆኑ ይችላሉ። ነገር ግን ዘጠኝና አስር የተማራችሁ ኮንሰርት ቢኖረውም ነገር ግን ሜንሊ የሚያጠቃልለው አስራ አንደኛ አስራ ሁለተኛ ክፍል ኮንሰፕት ላይ የተመሰረተ ስለሆነ በጣም ቀላል ደስ የሚል በጣም አጭር ትንሽዬ ስለሆናችሁ ሞጁሏ የሚከብድ ነገር የለውም። በቀላሉ ኤ ሊመጣ የሚችል ሰብጀክት ነው ማለት ነው። እንደምታዩት እኔ ናቹራል ተማሪ ነበር። ነገር ግን የመጣልኝ ውጤት ኤ ፕላስ ነው። ምንም በጣም ቀላል ስለሆነ ማለት ነው። እኔ ባልማረውም 11 እና 12 ባልማረውም ግቢ ላይ በነበረኝ ታይም አንብቤው ኤፕላስ ይመጣል ማለት ነው። ሲምፕሊ ኤፕላስ ማምጣት የምትችሉት ኮርስ ነው። ሶ ማቴማቲክ ቅድም እንዳልኳቸው እጅግ በጣም ቀላል የሆነ ሰብጀክቱ አንደኛው ይህ ነው። ፍሬሽማን ኮርስ ላይ ምንም የተለየ ነገር የለውም። ታችኛው ክላስ ላይ የተማራችሁት ነው። ምናልባት አይ ቲንክ ቻፕተር ቱ አንድ ኮንሰፕት አለ አዲስ የሆነ ኮንሰፕት አይ ቲንክ ቻፕተር ቱ ላይ ይመስለኛል። ሌላው ፓራቦላ ኤሊፕስ ምናምን ምናምን ይከብዳል ምናምን ብላችሁ እንደማታሰቡ እርግጠኛ ነኝ። ብዙ ግቢዎች አንዳንድ ግቢዎች በራሳቸው ሞጁል እናዘጋጅቸው የሚያዘጋጁ ጥያቄዎች የሚያዘጋጁ አሉ። አሁንም እንዴት ሰሙኝ የምፈልገው ግቢዎች የራሳቸውን ሞጁል ሊያዘጋጁ ይችላሉ። ለምሳሌ እነ ደብረ ብርሃን፣ አዲስ አበባ፣ ባህር ዳር የተለያዩ ሞጁሎች በራሳቸው ግቢዎች ያዘጋጃሉ። ለምሳሌ ደብረ ብርሃን ሲቪክን ቻፕተር ፎር እና ፋይቭ በራሳቸው ግቢው ራሱ ያዘጋጃል። ሰው ያንን ጥያቄ መሰረት ያደረገ ነው የምትፈተኑት ማለት ነው። ሲቪክ ትምህርት ሞጁል ትምህርት ሚኒስቴር ባዘጋጀው ሳይሆን ትምህርት ማለትም ግቢው ራሱ ያዘጋጀ ሞጁል አለ። ቤዝድ ኦን ዛት ሞጁል ነው ፋይናል ኤግዛማቸው የሚዘጋጀው። ግቢዎች የራሳቸው የሆነ ሞጁል አዘጋጅተው ጥያቄዎች ሊያዘጋጁላቸው ይችላል። ቤቴክር መጠንቀቅ ይኖሩባቸዋል፣ መጠየቅ ይኖሩባቸዋል ማለት ነው። ከእናንተ በፊት የነበሩ ባቾች ወይም እናንተን የሚቀድሙ ባቾች መጠየቅ ይኖሩባቸዋል ማለት ነው። ሌላው ኮሚኒኬቲቭ እንግሊሽ ስኪል ዋን እና፣ ለምን እዚህ ጋር ስኪል ዋን መጣ? ገና ቀጣይም ሰከንድ ሴምስተር ላይም ስለማይለቃችሁ ማለት ነው። ስኪልቱም ይባላል ሰከንድ ሴምስተር ላይም ትማራላችሁ። እንግሊሽ ሁለቱም ጋር አለ። ሶ፣ ምንም የተለየ ከባድ ግራመሮች የሉም። በጣም ቀላል ግራመሮች ነገር ግን ልዩ የሚያደርገው እዚ ጋር ብዙ ግቢዎች ፓራግራፍ በራሳቸው እንደጽፉ ትታዘዛላችሁ። ኤግዛምም ላይ የማይቀር ነገር ነው። ጀስት እንደ አሳይመንትም ሊሰጣችሁ ይችላል። ከአስር ማለት ነው ብዙ ግቢዎች ስለሚሰጡ ማለት ነው። ምናልባት አሁን ላይ ይቅራ ይቅር፣ ሌሎች ግቢዎች ባላቅም እነ ዋቻሞ፣ ደብረ ብርሃን፣ ሐዋሳ፣ ባህር ዳር፣ አዲስ አበባ ብዙ ግቢዎች በሚባል መልኩ እራሳቸው ተማሪዎች እንዲያዘጋጁ ያደርጓቸዋል ማለት ነው። እናንተም ፓራግራፍ አጻጻፍ እንዴት እንደሆነ ምናልባት ያንን ቪዲዮ መስራት እችላለሁ አስፈላጊ ከሆነ። ነገር ግን ለእናንተ ይህን አስፈላጊ ነው ብዬ አልልም። ታችኛው ክፍል ላይ በደምብ ስለተማራችሁት በደንብ የምትረዱባቸውም ነገራቶች መምህራኖች ሊያስረዷቸው ይችላሉ ብዬ ኤክስፔክት ያደርጋለሁ። ሌላኛው ጄኔራል ሳይኮሎጂ ነው። ይሄኛው እንደ ሰብጀክት መውሰድ ይከብዳል። በጣም ቀላሉ ሲምፕል የሆነ ኮርስ አንደኛው ፍሬሽማን ኮርስ ላይ ሳይኮሎጂ ነው። ሳይኮሎጂ በጣም ደስ የሚል ነው። ምንም ለመሸምደድ ቀላል የሆነ እርግጠኛ ነኝ አይታችሁታል። ኢስ ቬሪ ኢዚ በጣም ቀላል በጣም ሲምፕል። ምናልባት ቴዎሪዎች ይበዛሉ እዚህ ጋ ልዩ የሚያደርገው በቃ ቴዎሪዎች መሸምደድ ነው። ከእናንተ ለምሳሌ ፎርጌቲንግ ላይ አምስት ስድስት ቴዎሪዎች ሊኖሩ ይችላሉ። ሰዎች እንዴት ሊረሱ ይችላሉ የሚለው ኮንሰፕት ላይ በዛች አይዲያ የተለያዩ በአምስት ጎራ የተከፈሉ ሰዎች እነ ዲኬ ዲስፕሌስመንት ምናምን ምናምን የሚሉ የተለያዩ ቴዎሪዎች ይነሳሉ። ሶ እነዛ ቴዎሪዎች የተለያዩ ለምሳሌ አንደኛው ሊል ይችላል በእድሜ ምክንያት ሰዎች ሊረሱ ይችላሉ ሊል ይችላል። ሁለተኛው ደግሞ በምን ሊረሱ ይችላሉ ሊል ይችላል እድሜ በመግፋት ሊሆን ይችላል። ወይም ደግሞ እውቀት እያስገባ አንደኛው ዲስፕለስ ሊያደርግ ይችላል። አንደኛው ሲገባ አንደኛው ሊወጣ ይችላል። አንደኛው ሲገባ አንደኛው ሊወጣ ይችላል። ማለትም አሁን እየያዘ እየተማረ ያለ ሰውየው ሚሞሪ ወይም ደግሞ አእምሮ ሜሞራይዝ እነዛ ነገራቶች፣ እየተማራቸው ያሉ ነገራቶች ስቶር ማድረግ ሲጀምር ሌሎች ስፔስ የያዙ አእምሮ ላይ ስፔስ የያዙ ነገራቶች እነዛ እየለቀቁ እየለቀቁ ይሄዳሉ። ያኔ ፎርጌቲንግ የሚባለው ነገር ይከሰታል። በዕድሜ ያልኳቸው ልክ ሰውየው እያረጃ በመጣ ጊዜ ሰውየው የመርሳት ፕሮባቢሊቲው እየጨመረ ይሄዳል። በዚህ መልኩ የተለያዩ ኮንሰፕቶች ይነሳሉ ማለት ነው። ሰዎች እንዴት ሊያስታውሱ ይችላሉ? ነገራቶችን ለምሳሌ ፎርጌቲንግ ላይ ራሱ ሰውዬው ለምሳሌ ጫት እየቃመ ሊያጠና ይችላል። እና ጫት እየቃመ እያጠና ያለ ያንን ነገር ሊያስታውሰው የሚችለው ያንን ስቲሙለስ ወይም ደግሞ ያንን አነቃቂ ነገር ተጠቅሞ ነው። ኢፍ ኖት ያ ነገር እየተጠቀመ ካልሆነ ያ ሰው ያንን ነገር ሊያስታውሱ አይችልም። ቢኮዝ ያ ነገር ያ ሰው እየተማሪ የነበሩ ያንን ነገር እየተጠቀመ ነበር ስቶሪ ያደረገው አእምሮ ላይ፣ ፎር ፊውቸርም ያንን ነገር ለማስታወስ ግድ ያ ሰው ያንን ነገር መጠቀም አለበት የሚል ቲዎሪዎችም አሉ። የተለያዩ ቲዎሪዎች ይነሳሉ ነው ሳይኮሎጂ ላይ በየአንዳንዱ ቻፕተር ላይ ይነሳሉ ማለት ነው። በተለይ ባዮሎጂ የተማራችሁት ተማሪዎች ቻፕተርስ እዚህ ብዙ ጊዜ የሚሄድ ፈተናች ውስጥ ስለሚያጠቃልል ባዮሎጂ ላይ ጎበዝ የነበራችሁ አስራ ሁለተኛ ክፍል በተለይ በድሮ መጽሐፍ እና አስረኛ ክፍል የተማራችሁት ምንም የተለየ ነገር የለውም እራሱ ነው ማለት ነው። ምንም ሳይኮሎጂ ኤኒዌይስ ለሶሻልም ለናቹራልም ምንም ጀስት መሰጠት መሰጠቱ በጣም ደስ ቢልም በጣም ብዙ ደስ አርኪ ነገር ቢኖረውም ግን ለፍሬሽማን ወሳኝ ነው ወይም ደግሞ እነሱ ሊፈትን ይችላል ተብሎ የሚታሰብ ኮርስ አይደለም ሌላው ፊዚካል ፊትነስ እንደ የተለያዩ ግቢዎች የተለያየ አመለካከት አላቸው በዚህ ሰብጀክት ላይ ለምሳሌ እንደ ወልቂጤ ዩኒቨርሲቲ የመሰለ ይህ ፊዚካል ፊትነስ ካመለጣችሁ ያንን ኮርስ ቀጣይ አመት ላይ እንድትደግሙት ልትደረጉ ትችላላችሁ ሌላኛው ደግሞ ደብረ ብርሃን ላይ ደግሞ ሲምፕሊ ልትታለፉ ትችላላችሁ። ሰብጀክቱ ትማሩታላችሁ፣ ትከታተላላችሁ። ነገር ግን ምንም ተጨማሪ ኢምፓክት የለውም እናንተ ላይ ብትማሩትም ባትማሩትም ዝም ብለው አንተን ደስ ይይዛሉ። አንዳንድ መምህራኖች ሊያጠብቁባችሁ ይችላል፣ ግን አብዛኛው መምህራኖች ዛይ ሊፊት ይለው ይተውታል ማለት ነው። ነገር ግን እንደና ወልቂጤ ያሉ ምናልባት ድሮ ላይ ባህር ዳርን በዛ መልኩ ነበር። አዲስ አበባ ምናልባት አይ ቲንክ፣ አሁን ላይ ግን የተለያዩ አመለካከቶች ሊኖሩ ይችላሉ። በዚህ ኮርስ ላይ ሙሉ ለሙሉም ሊተውት ይችላሉ። አንዳንድ ግቢዎች አያስፈልግም ሊሉ ይችላሉ። ሌላኛው ጀነራል ፊዚክስ ፊዚክስ፣ ምንም አስራ አንድ አስራ ሁለት የተማራችሁት ፎር ናቹራል ሳይንስ ስቱደንትስ ናቹራል ብቻ የሚሰጥ ኮርስ ነው። በጣም ቀላል ነው። በጣም ሲምፕል ነው። አስራ አንድ እና አስራ ሁለት በደንብ ለተማራችሁ ተማሪዎች ምንም አዲስ የተለየ ነገር የለውም። ሲምፕል ኤም የሚመጣ ነው። እኔም ያመጣሁት ኤ ነበር፣ አይ ቲንክ 89 ኤ ነበር ያመጣሁት። ስለዚህ በጣም ቀላል ነው፣ ምንም አዲስ ነገር የለውም። በተለይ በድሮ ሞጁል ላይ 12 ኛ ክፍል የተማራችሁት ኮንሰፕት እንዳለ እዛ ላይ ያለላችሁ። ምናልባት የአሁኑ ፊዚክስ 12ኛ ክፍል ምን አይነት ኮንሰፕት ይኑሮ ዲፕሊ ባላውቀውም ማለት ነው። ሶ ይህን ይመስላል ውጤቴ። በአንድ ቢ ፕላስ ምክንያት ስሪ ፖንት ናይን ቱ ይሆናል ማለት ነው፣ በማቴማቲክስ ምክንያት ሶ በጣም የሸወደኝ ነገር አሁንም ላስታውሳቸው የሚሞክሩም ማቴማቲክስ አንደኛው በጣም ቀላል ነው ብዬ ጭራሽ አላነበብኩትም ነበር። ሚድም ትኩረት አልሰጠሁትም፣ ምክንያቱም ሴት ምናምን የሚል ነው፣ ቻፕተር ዋን። ከዛ ብቻ ቻፕተር ነበር የተዘጋጀው ቀላል ነው ብዬ ትቼው ነበር። አንዳንዴ እንደዚህ አይነት ኮርሶች ይጎዷቸዋል። ቀላል ነው ብላችሁ ያለፋችሁት ነገር ግቢው የሚያወጧቸው ኤግዛሞች ኮንሰፕቱ በጣም የራቅ ሊሆን ይችላል። ከዛ ሞጁሉ ከምታውቁት ነገር በጣም ኮንሰፕቱ ወጣ ያለ ሊሆን ይችላል። ነገር ግን እኔ ያው ቀለልም ነው ብዬ ኤክስፔክት አደረግኩ። ሁለተኛ ህመምም ላይ ነበርኩ፣ የግድ መፈተን ስለነበር ሚድ በጣም ወረደብኝ፣ በሚያስጠላመት ነው። ከዛ ፋይናል መስራቴ ነው ትንሽ የጠቀመኝ ሚድን በተመሳሳይ። አሳይመንትን በጣም ጎዳችን መምህሩ ሌክቸሯ፣ ያው በስትክክል ብትሰሩት ራሱ ግቢ ላይ አጸጻፋችሁ ሊያዩ ይችላሉ። አካሄዳችሁ ምን አይነት አካሄድ ነው ሄደው ምናምን የሚለው ነገር ይነሳል። በዛ በዛ ምክንያት ኢቨን አሳይመንት ላይ ወደ ሶስት አራት ማርክ ነው ያጣ ነው ያ ሶስት አራት ማርክ ማለት ግቢ ላይ ታቁት አላቸው። እጅግ በጣም አስጠሊታም። በአሳይመንት የግድ ከተሰጠው ላይ ድፍን ማግኘት ይኖርባቸዋል። አዘርባይ ሴት ዊል ቢ ዲፊከልት በጣም አስቸጋሪ ይሆናል ማለት ነው። ሶ ግቢ ላይ እንድታጠኑ እኔ የምፈልገው የምመክራችሁ ምንድን ነው? እንቅልፍ መቶባችሁ ጓደኛችሁ ስላነበበ ብቻ የምታነቡ ከሆነ ኢት ዊል ቢ ዳንጀርስ፣ በጣም አስቸጋሪ ይሆናል ማለት ነው። ውጤታችሁ ሙሉ ለሙሉ ያበለሻሽባችኋል። ሰው ስላነበበ የምታነቡ ከሆነ፣ ዶርም ላይ ስላነበበ የምታነቡ ከሆነ፣ እሱ ስለተኛ የምተኙ ከሆነ አንዳንዴ በጣም አስጠልታም። ሰዎች ስንባል ይሄ ምቀኝነት የሚባለው ነገር ሰው ስላነበበ ማንበብ፣ ስላላነበብ አለማንበብ። የራሳችሁ ሙድ ኖራችሁ፣ የራሳችሁ አካሄድ ይኖራችሁ፣ የራሳችሁ ፕሮቶኮል ይኑራችሁ። እነሱ ስላነበቡ አነባለው፣ ካላነበቡ አላነብም። ሴሞኒው በጣም ያስጠላል ማለት ነው። ግቢ ላይ ብዙ ጊዜ ስለሚያጋጥም ማለት ነው። ስለዚህ ለምሳሌ እናንተ ማታ ላይ ማንበብ ሊመቻችሁ ይችላል። ከሁለት ሰዓት እስከ ስድስት ሰዓት እስከ ሰባት እስከ ስምንት ሰዓት ማንበብ ሊመቻችሁ ይችላል። አንዳንዱ ደግሞ ለሊት ተነስቶ እስከ ዘጠኝ ሰዓት እስከ አንድ ሰዓት ማንበብ ሊመቸው ይችላል። ሾ የራሳችን ሙሉ ሊኖረን ይችላል ማለት ነው። በተለይ ግን እንቅልፍ መጥቶባችሁ ከምታነቡ ብዙ ተማሪ ስለሚታገል የዛ መጣብኝ ብሎ ያን ምንም አይጠቅማችሁ። አመናችሁ አላመናችሁ መቀመጣችሁ ሞራሊ ሳቲስፋክሽን ልታገኙ ትችላላችሁ። ነገር ግን ውጤታችሁ ላይ ምንም አይነት ፖዘቲቭ ኢምፓክት የሚፈጥር ነገር የለም። ሶተኝታችሁ ለሌት የምታነቡ ዛት ቢል ቢጉድ ለሌት መነሳታችሁ የተሻለ ነው ማለት ነው። ስለዚህ የራሳቸው ሞድ ይኖራችሁ፣ የራሳቸው አካሄድ ይኖራችሁ። ሌክቸሮች ሲያስተምሩ አንዳንድ መምህራኖች በጣም ጎበዝ ሊኖሩ ይችላሉ። ሞጁን ላይ የሌለ ምንም እናንተ ማታቆት ፒፒቲ ላይ የሌለ እራሳቸው በተናገሩት ብቻ የሚፈትኑት መምህራኖች ይኖራሉ። ጥንቃቄ ያስፈልጋል። ክላስ መተው የለባቸው መቅጣት የለባቸው መምህሩ ባይችል እንኳን ባይችል ምክንያቱም በአቴንዳንስ ምክንያት አምስት ማርክ ሊቀነስባችሁ ይችላል። ምንም አታመጡ፣ መከሰዋለሁ፣ እንዲህ ያደርጋለሁ ብትል ራሳችሁ ልትባረሩ ሁላ ትችላላችሁ። ሶ አርፋችሁ መከታተል ይኖርባችኋል፣ ክላሳችሁን መከታተል ይኖርባችኋል። ስለ ፊልድ መጨነቅ የለባችሁም። ስለ ፊልድ አሁኑ ነው የምትጨነቁ ከሆነ አሁንም በጣም ትጎዳላችሁ። ስለዚህ ስለ ፊልድ የምታስቡበት ሰዓት አሁን አይደለም። አፍተር ሪዛልት ነው ስለ ፊልድ የሚታሰበው። ሜዲሲን እንበል፣ ፋርማሲ እንበል፣ ኢንጂኒሪንግ እንበል፣ ኢኮኖሚክስ እንበል፣ ሎው እንበል፣ የፈለጋችሁትን ልታልሙ ትችላላችሁ። ነገር ግን አሁን ላይ ያ ነገር ትኩረት ልሰጡት አይገባም። የፈለገው ይምጣ የመጣው ይምጣ፣ ራስ የቻልኩትን አደርጋለሁ፣ ፈጣሪ የወሰነውን ይወስናል። ልናንተ ምንም አምጣት ስለማትችሉ ማለት ነው። ተወስኖላችሁ የተቀመጠላችሁ ነገር ስለሆነ ስለዛ ነገር ልትጨነቁ አይገባም። አሁን ላይ ግን ኦንሊ ፎከስ ኦን ምን ላይ ፎከስ ማድረግ ይጠብቀባችኋል? ስኮር ላይ ውጤት ላይ፣ ወይም ደግሞ ይሄ ምንድን ነው የምትሰሩት ሪዛልት ላይ ነው ፎከስ ማድረግ ያለባችሁ። ፈተና ላይ ነው መጭነቅ ያለባችሁ። እንዴት ውጤቱን እንሰራለው ነው እንጂ እንዴት ፊልዱን እገብ አለው አይደለም። ስለ ፊልዱ መጨረሻ ላይ ነው የሚታሰበው። ፊልድ እናንተ ያሰባችሁት ፊልድ በጣም አስጠሊታን ፊልድ ሊሆን ይችላል። ፈጣሪ የተሻለ ፊልድ ሊያዘጋጅላችሁ ይችላል። ሰው ከእናንተ ደግሞ ፈጣሪ ለእናንተ አሳቢ ነው። ከእናንተ ይልቅ ለእናንተ ፈጣሪ አሳቢ ነው ሰው። ያንን ነገር አምናችሁ አሁን ላይ ምን ላይ ፎከስ ማድረግ? ውጤት ላይ፣ በደንብ ማንበብ ደግሞ። በደንብ በሰፊው ታች ላይ ለሁለት ለሶስት ሰዓት ልታነቡ ትችላለ ግቢ ከገባችሁ በኋላ የግድ ስድስት ሰባ ሰዓት ልታነቡ ትችላላችሁ አምስት ስድስት ሰዓት ልታነቡ ትችላላችሁ ቢከዝ የምትወዳደሩት የምትወዳደሩ ከአንድ ሺ ከሁለት ሺህ ተማሪ ጋር ስለሆነ ማለት ነው ሶ አንድ ሺህ ተማሪ መብለጥ ይኖርባችኋል የግድ ለምሳሌ መደርስን መግባት የሚፈልገው ከአንድ ሺ ተማሪ አራት መቶ የደረስን መግባት ሊፈልግ ይችላል ከዛ ውስጥ ወንድ እድል ሊያገኝ የሚችለው ሰላሳ ተማሪ ብቻ ሊሆን ይችላል ሴቶች የተለያዩ አፈርማቲቭ አክሽን የሚባለው ነገር ስላላቸው ማለት ነው ሶ አራት መቶ ተማሪ የግድ ማለት ነው እናንተ ከአንድ እስከ ሰላሳ መውጣት ይጠበቅባቸዋል ማለት ነው ወንዶች። ስለዚህ አሁን ለዛ ነገር ተጨነቋ ማለት አይደለም፣ ነገር ግን ያንን ነገር ኮንሲደር አድርጋችሁ በደንብ ማንበብ ይኖርባቸዋል ማለት ነው። ስለ ፊልዶች የትኛው ፊልድ የተሻለ ነው ምናምን የሚለው ወደፊት እናወራለን። አሁን ላይ ሚዲ ኤግዛሞች ቶሎ ቶሎ አድርገን እንሰራለን፣ ነገር ግን የትኛው ፊልድ ይቅደምላ የትኛው ኮርስ ይቅደም ልናንተ የትኛው ፍሬሽማን ኮርስ ተቀድሞ ቢሰራላችሁ በተለይ ማትስ ላይ እንግሊዝ ላይ የምትቸገሩ ተማሪዎች ጥያቄዎች ይሰራሉ ቴሌግራም ላይ ታገኛላችሁ። መመዝገብ የምትፈልጉ ምናልባት ቴሌግራም ላይ አሁን ላይ እንድታቁት የምንፈልገው ቴሌግራም ላይ የተመዘገበው ተማሪ በጣም ትንሽ ስለሆነ ለመስራትም እጅግ በጣም ስላስጠላኝ የተሰሩ ቪዲዮዎች ስለ ፋላስሚውን የተለያዩ ቪዲዮዎች አፕሎድ አልተደረጉም። ቴሌግራም ላይ የተመዘገበው ትንሽ ተማሪ እስከ አስር አስራ አምስት ተማሪ ስለሆነ ማለት ነው። እኔ ማለት ቀለም ኤዲኬሽናል ቲዩብ ስትባሉ እዛ ቴሌግራም ላይ ትልቅ ቻናል ያለው ማለት አይደለሁም። እኔ እሱ አይደለሁም። ብራይት ፊውቸር ይላል ቴሌግራም ላይ ልታገኙት የምትችሉት ደግሞ የእኔ ስልክ ቁጥር በመያዝ ብዙዎቻችሁ ግራ የምትጋቡት ያ ብራይት ፊውቸር የሚል ግሩፕ አለ፣ ቻናል አለ። የምትማሩበት እራሱን የቻለ ግሩፕ አለ። ቻናል ደግሞ መጽሐፎች፣ የተለያዩ ግቢዎች ጥያቄዎች የሚለቀቅበትም አለ እሱ ላይ አድ መሆን የምትፈልጉ በተለይ በግል መመዝገብ የምትፈልጉ ያለ ክፍያም ደግሞ አለ። ቻናሎች የተለያዩ ፓወር ፖይንቶች የተለቀቁባቸው እሱን የምትፈልጉ ከሆነ የኔ ስልክ ቁጥር ሴቭ አድርጋችሁ ቴሌግራም ላይ አውሩኝ። ምክር የምትፈልጉ የምትጨናነቁ ተማሪዎች መደወል ትችላላችሁ። በተለይ በዚህ ሰዓት ቢሆን ደስ ይለኛል። ማለትም ከሶስት ሰዓት በኋላ ቢሆን ከምሽቱ ሶስት ሰዓት በኋላ ቢሆን ኢትዊል ቢ ናይስ ቀን ላይ ብዙም ስለማይመቸኝ ማለት ነው። ሶ ስልክ ቁጥሬ ልስጣችሁ እና ይህን ስልክ ቁጥር ሴቭ አድርጋችሁ ቴሌግራም ላይ ብታወሩ ወይም ደግሞ በጣም የተሻለ ነው። 0995559658 ወይም ደግሞ 07 ሳፋሪ ኮሙ፣ 07 15 ያዙ እየያዛችሁ ነው። ሳፋሪ ኮሙ ምናልባት ስለማልጠቀምበት ቀጣይ ላይ እስኪ ሁለት ሶስት ሳፋሪ ኮም ነው የምጠቀመው አዶ ዲሳይድ አድርግ ይለቅላቸኋለሁ ኢትዮ ቴሌኮሙን ያዙ እና በሱ አውሩ ዜሮ ዘጠኝ ዘጠና አምስት ሀምሳ አምስት ዘጠና ስድስት ሀምሳ ስምንት እቺን ስል ቁጥር ሴቭ አድርጉኝን አድርጉትና ቴሌግራም ላይ ማውራት ትችላላችሁ ማለት ነው እኔን ኮንታክት ማድረግ ትችላላችሁ የምትጨናነቁ ተማሪዎችን በችግር የለውም ችግሩን አብረን መፍታት እንችላለን ማለት ነው ምንም የሚያጨናንቅ ነገር ስለሌለ አዲስ ስለሆናችሁ የሚያሳስባችሁ ነገር ምናልባት ሊኖር ይችላል። ምናልባት ሳፋሪ ሳፋሪኮም ውስጥ ይሄን ስል ቁጥር ልስጣችሁ እና ያዙት። ዜሮ ሰባት አስራ አምስት ስልሳ ሰባት ሰማንያ አራት ሰባ አራት ይህንን ስል ቁጥር ሴቫ አድርጋችሁ ይህንን በቴሌግራም ብታወሩ ደስ ይለኛል ከምደውሉልኝ ብዙ ጊዜ ቢዚ ስለሆንኩኝ ማለት ነው። ሶ በዚህ ሰዓት ነው ቪዲዮዎችንም የምሰራው ማለትም ሶስት ሰዓት በኋላ ከምሽቱ ሁለት ሰዓት በኋላ ሁለት ተኩል በኋላ ኤግዛም ጥያቄዎችን የምሰራው በዚህ ሰዓት ነው። ቀላይ ጥያቄዎችን ስለማዘጋጅ የተለያዩ ኮርሶችም ስላለብኝ ማለት ነው። ሶ መመዝገብን፣ ግሩፖችን ለመግባት የምትፈልጉ ተማሪዎች በዚህ አውሩኝ ማለት ነው። ሶ ቀለሜ ስትባሉ ስለ አፕሊኬሽኑ የምትጠይቁኝ፣ ስለ አፕሊኬሽኑ እኔ አይደለሁም የሚመለከተኝ ቀለሜዎች እራሳቸው አሉ ራሳቸው አብሯቸው የኔ ደግሞ ብራይት ፊውቸር ነው የሚለው ቴሌግራም ላይ ሁላችሁንም እወዳችኋለሁ ጉድ ባይ